ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እንደምን አላችሁ? ለተሮብ ካሻም ሰባት ስፖርታዊ ዘገባዎችን ከሳት ጀምሮ ወደ እናንተ ማስደመጥ እንጀምራለን። ቀዳሚ ወዳረቁት ዜና አልፋለሁ። ሉሲዎቹ ከአፍሪካ ዋንጫ ጨዋታ ውጭ ሆነዋል። ለ2025 የሞሮኮ የአፍሪካ ዋንጫ የመጨረሻ ምዕራፍ ላይ ደርሶ የነበረው ኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹም በታንዛኒያ በደርሶ መልስ ተሸንፈው ከውድድሩ ተሰናብተዋል። ከቀናት በፊት በታንዛኒያ ሁለት ለ0 የተረታው ብሔራዊ ቡድኑ በትላንትናው ሁለት የመልሱን ጨዋታ በድሬዳዋ ስቴዲየም አከናውኑ አንድ ለ0 ሲሸነፍ በድምሩ ደግሞ ሶስት ለ0 ተሸንፎ ከመድረቁ ተሰናብቷል። የኢትዮጵያ ዋንጫ የመጀመሪያ ዙር ጨዋታዎች በትላንትናው ተከናውነዋል። ለተከናውነዋል ኢትዮጵያን በአፍሪካ ኮንፌዴሬሽን ካፕ የሚወክለውን ክለብ ለማግኘት የሚከናወነው 2018 የኢትዮጵያ ዋንጫ የመጀመሪያ ዙር ትላንት ሀዋሳና ጅማ ላይ ጨዋታዎች ተከናግነዋል። ጅማ ላይ በተከናወነ ጨዋታ አዲስ ከተማ ስሉልታን ሁለት ሲያሸንፍ፣ አላማ ከተማ ንፋስ ስልክን በመለያ ምት አሸንፎ ቀጣዩን ዙር ተቀላቅሏል። ሀዋሳ ላይ በተከናወነ ጨዋታ ደግሞ ጋሞ ጨንቻ ቡራ ዩናንደ ዜሮ ሲረታ፣ ቤንቺ ማጅቡና በመለያ ምት ባቶ ከተማን አሸንፎ ቀጣይን ዙር ተቀላቅሏል። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ አትሌቲክስ ውድድር በዛሬ ሁለት መከናወን ጀምሯል። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች የአትሌቲክስ ውድድር በአዲስ አበባ ከተማ በኢትዮጵያ ስፖርት አካዳሚ በዛሬ ሁለት ተጀምሯል። የወጣቶች ኦሎምፒክ ውድድር ለሀገር ማንሰራራት በሚል መሪ ቃል ከጥቅምት 15 እስከ 23 2018 ዓ ም በሚከናወነው ሁለተኛው የወጣቶች ኦሎምፒክ ጨዋታዎች ዛሬ አትሌቲክስ ውድድሮች በ185 ሴቶች፣ በ187 ወንዶች፣ በድምሩ 372 አትሌቶች ተሳታፊ አድርጓል። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች በ19 ስፖርት አይነቶች የሚከናወን ሲሆን ባሳለፈ ነው ሳምንት ቅዳሜ የጥቅምት 15 2018 በአዲስ አበባ ስቴዲየም በድምቀት መጀመሩ የሚታወስ ነው። በኢትዮጵያ ፕሪሚየር ሊግ መቻል አል ተጠባቂውን ጨዋታ አሸንፏል። የሶስተኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትላንት በተከናወነ ጨዋታዎች ሊጉ ቀጥሎ ተከናውኗል። ሀዋሳ ላይ በተከናወነ ጨዋታ መቻል ኢትዮጵያ ንግድ ባንክ ሶስት ለአንድ ሲያሸንፍ በዚሁ ስቴዲየም ምድረገነ ተሸሬ ከወለዋሉ ያከናወነ ጨዋታ ያለ ግብ አቻ ተጠናቋል። በሌላ ጨዋታ አዲስ አበባ ስቴዲየም ላይ በተከናወነው የባህርዳር ከተማና ኢትዮጵያ ቡና ጨዋታ ያለ ግብ አቻ ተጠናቋል። ኢትዮ ኤሌትሪክ አርባ ምንጭ ከተማን ሶስት ለአንድ በሆነ ውጤት አሸንፏል። ሊጉ ዛሬም ሲቀጥል ሀዋሳ ዩኒቨርሲቲ ስቴዲየም ላይ ወላይታ ዲቻ ከሀዋሳ ከተማ ከቀን ዘጠኝ ሰዓት ጀምሮ ጨዋታቸው

ወደ ውጭ ስፖርታዊ ዘገባዎቻችን ስናልፍ ናፖሊ ሲያሸንፍ ኤሲ ሚላን ነጥብ ጥሏል። የ9ኛ ሳምንት የጣሊያን ሴሪ ጨዋታዎች ትላንት ምሽት ጅማራቸውን ሲያደርጉ ናፖሊ ሊቼን አንድ ዜሮ በማሸነፍ መሪነቱን ሲያጠናክር ኤሲ ሚላን ወደ ኒው ባላንስ አሬና ስቴዲየም አቅንቶ በአታላንታ ነጠብጥሏል። የኔፕልሶቹን ብቸኛ የማሸነፊያ ግብ ዛምቦ አንጉሳ ከምረብ ሲያሳረፍ ኤሲ ሚላን በመጀመሪያዎቹ ደቂቃ ሳሙኤል ሬኪ መሪ ማድረግ ቢችልም አዲሞላ ሎክማን አታላንታ ነጥብ ይዞ እንዲወጣ ያስቻለውን ግብ ማስቆጠር ችሏል። ውጤቱን ተከትሎ የአንቶንዮ ኮንቴዮና ናፖሊ ሊጉን በ21 ነጥቦች ሲመራ ኤሲ ሚላን በ18 እንዲሁም አንድ ቀሪ ጨዋታ ያለው ሮማ በኩል 18 ነጥብ ተከታዩን ደረጃ ይዘዋል። አልናስር ከኪንግስ ካፕ ዋንጫ ውጪ ሆኗል። የሳውዲ አረቢያ ኪንግስ ካፕ የጥሎ ማለፈ ጨዋታዎች ትላንት የተከናወኑ ሲሆን የክርስቲያኖ ሮናልዶ አልናስር በአልኢታሃድ ሁለት ለአንድ በሆነ ውጤት ተሸንፈው ከውድድሩ ተሰናብቷል። የአልኢታሃድን የማሸነፊያ ግቦች ካሪም ቤንዜማ እና ሁሴም ኦዋር ሲያስቆጥሩ የአልናስር ብቸኛ ከሽንፈት ያልታደገች ግብ ደግሞ አንሄሎ ጋብሪኤል ከመረብ ማሳረፍ ችሏል። አልናስር ከ10 ጨዋታዎች በኋላ የውድድር ዘመኑን የመጀመሪያ ሽንፈቱን ሲያስተናግድ፣ በሌላ ጨዋታ አልሂላል አልኩዳና አንድ ለዜሮ በማሸነፍ ቀጣይ ዙር መቀላቀል ችሏል። የተከበራችሁ ተመልካቾቻችን ለዕለቱ የያዝነው ስፖርታዊ ዘገባው በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። ይብዚያ በቃውን ጤና ይስጥልኝ።